እዚህ ድረስ መምጣት ያስፈልጋችሁ። ያው ነው ህጉ ነው እንጂ እውነታ እንኳን ይታወቃል። እንዴት ሀሴትን ኔ ሙሉ ታሪክ የሚያሳየው እሱን ነው ሊሆን ይችላል። ግን ምንድነው የእኔ ግዴታ? መረጃዎቹ ትክክለኛ ናቸው አይደለም የሚለውን ማረጋገጥ ሳይሆን ሳይንሳዊ ምርመራ ማድረግ ነው። ስለዚህ ለጊዜው አሁን የምትጠሩበት ስትል ያላችሁ። እሺ፣ ዶክተር ጌ፣ ይቅርታ እርግብ እባላለሁ። እሺ፣ ጥሩ። አንቺስ? እኔ ሀና እባላለሁ። ሀና ኖላዊ ነው። አይ ለአንቺን እንኳን ለወንጎ ያህል ያየኩሽ እንጂ ከዚህ በፊት አቅሻል። ምን እንዴት? የሀና አባት ታሞ እዚህኛው ሆስፒታል ነው ያሉት። እንደ አጋጣሚ ሆኖ ደግሞ የእሳቸውን ኬዝ ያዝኩት እኔ። በዛ መንገድ ነው ሀና የማውቃት። እሺ አሁን ምንድን ነው የምናደርገው? አቶ መስፍንና ወይዘሮ ሚላት ናሙና ሰርተው ወጥተዋል። አሁን ደግሞ የእናንተን እንወስዳለን። እሺ ዶክተር ምን አይነት ናሙና ነው የሚወሰደው? ቤተሰቦቻችሁ የፈለጉት የጸጉራችሁ እና ምን እንደዚ ይቻላል? እንደ አዎ ይቻላል። ይህን እስካሁን እንዴት አታውቂም? አዎ አላውቅም። እና ምን ይጠበስ ሀና። አንቺ ይህንን እንዴት አወቅሽ? ይሄ እኮ ከባድ ነገር አይደለም ዶክተር። ኦፍኮርስ ከባድ ላይሆን ይችላል፣ ግን ደግሞ ብዙ ሰው የዲኒ ምርመራ ሲባል የሚደረገው በደም በመውሰድ ሰንቲሜትር ሕክምና ነበር ያለው። በዛ ላይ የተወሰነ ጊዜም ቢሆን በህክምና ሙያ ላይ ሰርቻለሁ። መጀመሪያ የምትሞሉት ፎርም አለ። ፎርሙን ከሞላችሁ በኋላ ጸጉሩን

ዛሬ እንግዲህ አዲስ ቪዲዮ እየመጥቻለሁ እና ላይ ድራማ አዲስ ክፍል አርባ ስድስት እንግዲህ ውድ ተመልካች ዛሬ ተለቋል። እንግዲህ የተለቀቀው ሀናና ሀናና እርግቤ እንግዲህ ውጤት ሄደው ተመርምረው ተመርምረዋልና እንግዲህ ፈጠጠ ፈጠጠ ነው። ያው ያችኛው እንግዲህ ያው ወይዘሮ ማለት በጣም ፊት ስለሰጠቻት ስትወጣም ስትገባም እናቴ ብላ ነው የምታቅፋት። እንግዲህ ሀናም እንግዲህ አባቷ በሆስፒታል ነው ያለው። ሀና በጣም ከስራ ጋርም አባቷንም በማስታመም ጆሮን እየደወለች እየጠራች አባቴ ጋር ሂድልኝ። በዛ ላይ አባቷን ቤተሰብ እንዳገኘች ቤተሰብ አገኝታ ቤተሰቦቿ ምርመራ ላይ ከእሷ ጋር እንደሚሟገቱ አባቷ አያቅም ያሳደጋት በዛ ላይ በእሷ ነው። በዛ ላይ የሕክምና ብርም እሷ እንዲያሰበች ነው። በዛ ላይ ማለትም አሁን በጣም ነው። በአሁኑ ሰዓት የጠመደቻት እና ብዙ ነገሮች ሀናን የሚያሳስቧት ነገር አለ። እንግዲህ እግዚአብሔር ወዶ ከፈቀደ ይሳካላታል ብለን እናምናለን። እንግዲህ ምርመራው ያው ተመርምረዋል። እንግዲህ ውጤቱ ያው ትንሽ ይቆያል እየተባለ ነው። እንግዲህ ምርመራቸውን ጨርሰው ያችኛዋም ወደ እናቷ ሄደች እና ወደ አባቷ ሄደች አባቷን እንግዲህ፣ አሁን ወደ ስራዬ ልሄድ ነዋለች። የዛሬ ውጤት እንግዲህ በዚህ ተጀምሯል። የሚቀጥለው ውጤታቸውን ደግሞ አብረን የምንከታተል ይሆናል። በዛ ላይ እንግዲህ ማለት ወደ ቤት መታ ለምላሴ እንዴት ቁርስ ምግብ ሳትሰራላት ሄደች ሄደች። ይሄ ውጤት ይምጣልኝና ይምጣልኝና፣ ይሄን ውጤት አምጥተን ከዚህ ቤት ንቅል አርግ የመባረጥ እያለች ነው። ወይዘሮ ማ ወይዘሮ ማለት ማለት ነው። ወይዘሮ ማለት እንግዲህ በጣም በቃ መቶ በመቶ ማለት ነው። ሀና ልጃቸው እንዳልሆነች በጣም ስር ይሶላለች። በጣም እርግጠኛ እራሷን አድርጋለች እርግጠኛ የሆነ የሆነ የሆነ እርግጠኛ ራሳችሁን ኦልሬዲ ካዘጋጃችሁት ያ ነገር ላይሆን ይችላል። ራሷን እንደዚህ በደንብ ሀና የእኔ ልጅ አይደለችም ሀሰት ነች የኔ ልጅ ብላ እንደዚህ ራሷን ባታሳምን በዚህ ጎራ ብዬ እናገራለሁ ማለት ነው እና እንግዲህ ወደሚቀጥለው ደግሞ ያው የመላሴ አባት እና የሰላምን አባት መላሴን ቁርስና ትምህርት ምግብና ትምህርት አንተ አንድ ላይ በጣም የምትሄዱት ሲለው፣ ሰው ሲያሸሩበት፣ ለማንኛውም በደንብ ተነሰና ትምህርት ቤት ማለት ስላዘዘችኝ ትምህርት ቤት ልብስ ድክ ብሎታለና፣ ያው እንግዲህ ውድ ተመልካች ዞሮ ዞሮ የሀና አባትም እንግዲህ ዶክተሩ በድጋሜ ሀናን ጠርቷት የአባትሽ ውጤት የአባትሽ ሕክምና ውጤቱ ጥሩ ነው፣ ምን ሁሉ ነገር ጥሩ ነው፣ ግን ብሩ አምስት መቶ ሺህ ብር ነው አንቺ እያስገባሽ ሁለት መቶ ሺህ ብር ነው ብሎ ሀኗ አለቀልኝ እያለች ነው ሀና እንግዲህ አለቀልኝ እትዬ ይሄንን አልሰሙም ብላለች። እንግዲህ ውድ ተመልካች አብረን እየምንከታተለው ይሆናል። እንግዲህ እርግቤ በጣም ደስ ብሏታል። መላሴና አባቱ በጣም መርጫቸውን እንግዲህ ይዟል። ሀና የት ሄደ ነው ሰላም ምግብ የምትሰራልህ ሲባል እንግዲህ አንተና ሀና፣ አንተና ሰላም በጣም ነው የምትዋደዱት ብሎ እየነገራቸው ነው። ድሮም እኮ እንዋደዳለን። እያደጋችሁ በጣም እየተዋደዳችሁ መጣችሁ እያለ ነው። እንግዲህ ውድ ተመልካች እንግዲህ የሚቀጥለውንም ቪዲዮ በድጋሚ አብረን እናየውና እንሰራለን ማለት ነው። እንግዲህ ቤተሰብ በፍቅር ደስ የሚል ቤተሰብ ነው። ሁለቱንም ልጆች ሰላሚናና መላሴ ሁለቱንም ልጆች ይፈልጋሉ። እንግዲህ ሁለቱንም ልጆች አንድ ቦታ ልጅ ለማድረግ ለነሱም ይከብዳል፣ ለቤተሰብም ይከብዳል። ያው እንግዲህ የደን ምርመራ ሲደረግ ያው ልጅ አንድ ነው እንጂ ሁለቱም ሊሆኑ አይችሉም። እግዚአብሔር ይርዳችሁ። ላይክና ሰብስክራ ይበልጉ። ምን ሆነሻል ባዩሽ መቼ መጣ? መምጣቴን አላወቅኩም ለማለት ነው እንዴ? አረን ያልሰማው ምን ሆነሽ ነው? ግን በጣም ተደናግጠሽ አልኩ። በቃ እንደውም ልሄድ። እንዴ ምን ሆነሽ አልባዩሽ? ምን ሆንኩኝ? እንዴ የመጣሽ ደርሰሽ ለመመለስ ነው እንዴ? እኔ እንጃ ለምን ነበር የመጣሁት?